አንቺ ልጅ እንዴት እንደዚህ ያደርጋለሁ እንዴት ተረገምሽ ሰማያለሽ ድጋሚ ነኝ እንደዚህ እንዳታናግሪኝ አንቺ ማን ስለሆነሽ ነው የምትማችው ምን አገባሽ ይመለከትሻል ሲጀመር አንቺ ማን ስለሆነሽ ነው የምታፅናኝ ዞር በይ ከፊት ለፊት እንዲህ ምን ለማድረግ እየሞከርክ ነው ሮቢ አቤት ቅድም እንዳጠፋ የጠየከኝን ቪዲዮ አጥፍቼዋለሁ። በጣም ጥሩ አመሰግናለሁ። እሱን ልንጋረብ የመጣት እሺ፣ አሁን ግን ገብቼ ማረፍ ፈልጋለሁ። ቆይ አንተ እንዴት እማዬ አንቺ እዚህ ምን ሰራለሽ? ጭራሽ ጥያቄን በጥያቄ እየመለሽ ነው። እኔ እኮ እንዴት አመሽ ነው ማዘር። እግዚአብሔር ይመስገን። ራሔልን እኮ በርንት ከፍቼላት ጠርቻት ነው። ያው የሆነ ቦታ ስለነበርኩኝ ቲንሽ አምሽቼ ነው፣ ይቅርታ። አሁን እማዬ ለሮቤል በርን ልከፍትለት ነው። ሮቤል ራሔል፣ ምን ለማድረግ እየሞከራችሁ ነው ምንም ማላቅ ጅል ነው እንደምመስላችሁ? እማዬ፣ እንደዛ ነው ቅድም የከፈትኩት እኔ ነኝ፣ አሁንም እኔ ነኝ። ቅድም እኮ በሩን ዘግቼ ስገባ ቤት ውስጥ ነበርክ? አዎ፣ ልክ ናት። ግን እንደ አጋጣሚ ጓደኛዬ የሆነ ችግር ደረሰበትና ራሔል በሩን ከፈችልኝ ያልኳት። ከዛ ወጣ ስመለስ እንደሱ ከሆነ ጥሩ። ለማንኛውም አንቺ ራሄል ወደ ውስጥ ግቢ። እሺ። ማየት ደህና ደሮቤል። እሺ፣ ምን ነበር ሮቤል? እኔ እናት ነኝ። ማንም ሰው ላይ የመጨከን ሀሳብ የለኝም ነገር ግን ለልጄ ስል ምንም ነገር ላደርግ እችላለሁ። አልገባኝም። ምን ማለት ነው? ምን እያልኩ እንደሆነ በደንብ ገብተዋል። አንተ ተማሪ ነህ። በዛ ላይ ወደፊት ብዙ ኃላፊነቶች ይጠብቋል። አውቃለሁ። ለምን እንደዚህ እየተናገሩኝ እንዳለ ይገባኛል፣ ግን በተሳሳተ መልኩ ነው የተረዱት። ምንም የተሳሳተ መንገድ የለም ሮቤል። ምን እያሉ እንደሆነ ያውቃሉ? አዎ፣ በደንብ ታውቆኛል። ከልጄ ጋር ያለህን ግንኙነት እንድትቀንስ እፈልጋለሁ። አልተግባባንም። እኔ ደግሞ ከራይል ጋር ምንም እንዲሆነኝ አልፈልግም እና ለዛ ነው በሌሊት ከልጅ ጋር ያገኘው። ሁሉም ልጆች ለወላጆቻቸው ጥሩና ጨዋ እንደሆኑ አውቃለሁ፣ ግን ደግሞ ልጅሽ በሬ ላይ እንጂ በርሽ ላይ አልተገኘም። ደግሞ ይሄ ምን ማለት ነው? በጣም ይቅርታ። ለማንኛውም አሁን መሽቷል፣ ነገ እናውራ። እሺ፣ ይሁን። ጥሩ፣ ደህና ደር በሬ ላይ እንጂ በርሽ ላይ አልተገኘውም። ምን ለማለት ፈልጎ ነው? አዋረደች ወይ? ራሄል፣ አንቺ ራሄል! አቤት። ማ? ይሄ ምንድን ነው? ተነሺ፣ ማውራት አለብን። እማዬ፣ እንቅልፍ ወስዶኛል፣ ነገ መሆን አይችልም። ሞት ይውሰድሽ፣ ተነሺ! እንኳን ይሄን የዝንብ ጠንጋራ እራቃለሁ። ተነሽ፣ አዋሪኝ። እማዬ፣ ምንድን ነው? ምን እያደረግሽ ነው? ይሄን ጥያቄ መጠየቅ ያለብኝ እኔ እንጂ አንቺ አይደለሽ። ምን ማለት ነው ይሄ ደግሞ? በጣም ግልጽ ጥያቄ እኮ ነው። ምን እያረግሽ ነው? እንዴ ምን አረግኩኝ ደግሞ? ማ ያረግሽውንማ እራትሽ ታውቂያለሽ። ቆይ ከመቼ ወዲህ የመጣ ባህሪ ነው? ምኑ ክብር የሌላት በየጎረምሳ በር ላይ የምትል ከሰከሰ አድርጌ ነው ያሳደቁሽ? ኧረ እማዬ! አፍሽን ዝጊ አንቺ ማትረቢ። ኧረ እማዬ! እኔ እንደ አንቺ አይነት ክብር የሌላት ሴት አላሳደኩ። እማዬ በፈለግሽ ምን ልሻለሁ፣ እውነት አንቺ እንዳሰብሽ አይደለም። እና እንዴት ነው ባክሽ? እኔ ያንቺ ልጅ ነኝ፣ እንዴት እንደዚህ ያደርጋለሁ? የተረገምሽ! ቆይ አንቺ በዚህ ሚጢጥ እየጭንቅላትሽ እኔ ለመሸወር ታስብያለሽ? መምታቴን እኔን መታሽ? የገረመሽ? ገና ከዚህም በላይ ባደርግሽ ደስታዬ ነበር። እማዬ ብለሽ አትጥሪኝ። እኔ እንደ አንቺ አይነት ልጅ የለኝም። ምን ሆናችሁ ነው? እህትዬ፣ ምንም አልሆንም። ህይወት ሰላም ነው። ጊቢ እናተኝ ሪች፣ ምንንሽ ነው? ከዚህ በኋላ ምን ማድረግ እንዳለብሽ እኔ ያልነገርሽ፣ በዚህ በሚጢጥ እየጭንቅላትሽ እኔ ልታታልኝ እንዳትሞክሪ ያልታችሁን እንደ ከፍሬ ጋር ምን አገባሽ? ይመለከትሻል? ሪች ምን ሆንሽ ነው? አስደነገጥሽኝ እኮ። ፍሬ፣ ደህና ነሽ? ደህና ነኝ። ምን ነው ጠየቀኝ? አይ እንዲ ስትታይ የደበረች ትመስያለሽ። ለዛ ነው የጠየቅኩሽ። አይ ደህና ነኝ፣ መስሎ ነው። እንደዛ ከሆነ መልካም። ልጆች፣ ቶሎ ቶሎ ቁርሳችሁን ብሉና ወደ ትምህርት ቤት ሂዱ እንዳይረፍድባችሁ። አዎ፣ ሰዓት ደርሷል። አዎ፣ ተነሽ። ዛሬ እኮ ትምህርት የለም ረሳሹ እንደ አንቺ ምንድን ነው የምትዩ? ያምሻል እንዴ? እንዴት ነው ትምህርት የሌለው? አረ ተረጋጊ፣ ሄደች። ዛሬ እኮ ካላንደር ይዘጋል። ምን በዓል ነው? የአርብቶ አደሮች ነው። የላብ አደሮች ብቻ። የምን አደሮች ቀን እንደሆነ አላቅም። ዛሬ ዝግ ነው። አይ ጥሩ። እንደዛ ከሆነ እርግጠኛ ነሽ ግን ዝግ ነው? አዎ፣ እርግጠኛ ነኝ። ራሄል አዎ አለችሽ እኮ አይሰማም እንዴ የምትናገረው? እሺ ማየ፣ እንደዛ ከሆነ ጓደኞች ላገኛቸውና ልምጣ። ማለት አልገባኝም። ምን ልታረጊ ነው ፍሬ? ምን አይነት ጥያቄ ነው ደግሞ ይሄ ጓደኞቼ ላገኝ አለችሽ እኮ። አንዴ ራሄል እኔ እናንቺ ብቻችን እናውራ። ምንድን ነው ብቻችሁ የምታወሩት? አይ እኔ እናሷ የምናውራው ነገር አለ። ነይ ተነሽ። ቆንሽኝ እኮ ምንድን ነው? ቆይ፣ አንቺ መቼ ነው የምታድጊው? ምን አደረግኩኝ እኔ? ያየሁትና የሰማሁትን አባትሽ እንዳይሰማ እየጠርኩ ነው። እሺ በቃ ይቅርታ፣ ራሄል። ከዚህ በኋላ በፈለግሽበት ሰዓት እንደፈለግሽ የትም መሄዳች? ለምን? እኔ ስላልኩኝ እማዬ። ቆይ፣ ይሄ ምን ማለት ነው? ግልጽ አማርኛ እኮ ነው የተናገርኩት። እኔ እስካልፈቀድኩ ድረስ የትም አትሄጂ። እኮ ለምን? ምክንያቱም አንቺ ቁጥጥር የሚያስፈልግሽ ልጅ ስለሆንሽ። እሺ ውንማየ ችግር የለውም። እንደ ተበዳያትም ሰይ እስኪ ህይወትን እያት፣ ከእሷ ተማሪ። አልገባኝምማ፣ ከህይወት ጋር እያወዳደርሽኝ ነው? አዎ ልክ ነሽ። አንቺም ማወዳደር የለብኝም፣ ህይወት ትበልጥሻለች። ምንድን ነው የምታፈጭብኝ? አንድ ጥያቄ ልጠይቅ ነበር። ምንድን ነው የምጠይቅ? ለምንድን ነው የማየኝ? ብር በወር የምትልክላትን ያስቀረህባት? ምንስ ልማዱ ነው? ምኔን አታስቁትን ያለ ሀገሬ ሰው የሚያስቅ ነገር አልተናገርኩም። አንቺ እንዴት እንዴት ነው የምትናገሪው? እንዴት እንዴት አይነት ንግግር ተናገርኩ? ምን እያልሽ ነው? አባዬ፣ እናቴ እኮ ምንም ስራ የላትም አንተ ለእኔ በወር የምትልክላት ገንዘብ ብቻ ነበር የነበራት። እና እኔ ምን አገባኝ? ምን ማለት ነው? እኔ ምን አገባኝ ማለት ምን አገባኝ ማለት ምን አገባኝ ነው። ሌላ ምንም ትርጉም የለውም። እሺ፣ ለምን የምትልክላትን ብር አቋረጥክባት? አንቺ እዚህ መተሽ የምትሰለቅጪው ምግብ የምትማሪበት የምትኖሪበት ሳይታስብ እኔም እዚህ ባልመጣ አንተም ባላገኘ አብሬ ባልኖር ራሱ ደስ ይለኝ ነበር። አሁንስ ማን ያዘሽ? የያዘ ይዞኝ እንጂ። እንደዚህ ቀርቤ ካየሁት የአንተ አባትነትና የማርታ ክስትነት ሩቅ ሆኜ የማውቃችሁ ይሻለኝ ነበር። ባይሆን አሁን ጥሩ ጨዋታ አመጣሽ። እንዴት ማለት? በቃ አሁን ምን ታደርጊ ያለሽ መስለሽ ሻንጣሽን ይዘሽ ወደ እናትሽ ቤት ውልቅ ማለት ነው ከዛ እኔም በፊት ልክልሽ ከነበረው እጥፍ አድርጌ ልክልሻለሁ። እኔም እኮ ከእናቴ ርቄ ከአንተ ጋር መሆን ፈልጌ አይደለም። እና ምንድን ነው ከሀገሬ መውጣት ግድ ስለሆነብኝ ማለት። ይኸውልህ አባዬ፣ እኔ እዚህ የመጣሁት ከትዳር ሸሽቼ ነው። የምን ትዳር? አንድ ሀገራችን ባለሀብት ትምህርትሽን አቋርጠሽ ካላገባሁሽ ብሎ መቆሚያ መቀመጫ ሳይሰጠኝ ነው እዚህ የመጣሁት። እና ታዲያ ይሄ ቆጥሮ አጋጣሚ ነው። ህይወት ምንድን ነው ህይወት ምጮ ምንም ፍሪ አይ እዚህ እኮ ከህይወት ጋር ስለ ሀገራችን አንዳንድ ነገር እያወራል። እንደዛ ህይወት፣ ግን ምንም ነገር ስለ ሀገርሽ እኮ ነግረሽኝ አታውቂም። ወይ ማርቲ ረበሽኩሽ እንዴ? ረበሽኩሽ እንዴ? መልሰሽ ነኝ ነው ትጠይቂኛለሽ እንዴ? በጣም ይቅርታ እምረብሽ ስላልመሰለኝ እኮ ነው መጥረግ የጀመርኩት። ቆይ ግን አንቺ እዚህ ጭንቅላትሽ ይሰራል አይሰራም? ደግሞ ምን አደረኩኝ? እኔ ምለው ከኔና ከወንድሜ ምንድ ነው የምትፈልጊው? እኔ ምንም አልፈልግም። ሀሳብሽ በደንብ ገብቶኛል። ህይወት ከዛች መርዝ እናትሽ ጋር ተመሳጥረሽ የወንድሜን ህይወት ልበጠብጭ ነው አይደል የመጣሽው? የፈጣሪ ያለ አንቺ ወንድሜ የምትይው ሰው እኮ ለኔ አባቴ ነው። አልገባኝም። አንቺ ቆይ ምን አባሽ ነው ያልሽው? በደንብ ሰምተሽኛል። ለአንቺ ወንድምሽ ከሆነ ለእኔም አባቴ ነው እያልኩሽ ነው። ትሰሚያለሽ? ድጋሚ እንደዚህ አይነት ቃል ካፍሽ ሲወጣ እንዳልሰማ። ብትሰምኝስ? ምን ታመጫለሽ? ምን ልታመጪ ትሰሚያለሽ? ድጋሚ እኔ እንደዚህ እንዳታናግሪኝ። አንቺ ማን ስለሆንሽ ነው የምትማችሁ? እንዴ እናንተ ምን ሆናችሁ ነው? ቆይ አለቅሽም፣ ጠብቂኝ፣ እገልሻለሁ። እንዴ እናንተ ሰዎች ቆያማችሁ፣ አለ እንዴ አንቺ ከካምዳ እኔ ላፍሽን ከፈትሽ፣ ትሰሚያለሽ ድጋሜ አንድ ቃል ከአፍሽ ሲወጣ ብሰማ ሁሉንም ነገር ነው የምናገረው? ምንድነው የምትናገሪ ራሂል አንቺ የማታውቂው በጣም ብዙ ነገር አለ። ምንድነው ነው የማላውቀው ነገር ያለው? አንቺ አንቺ አትበይኝ፣ እናቴ ያወጣችልኝ ህይወት የሚባል ስማለኝ። እሺ ከዚህ በኋላ ስጠሪኝ ህይወት ብለሽ በክብር ጥሪ ያለ፣ በለዚያ ያለ በለዚያማ እንዴት አድርጌ ስነ ስርዓት እንደማይዝች እንደማይዝሽ ታውቂ ያለሽ። ወይኔ ማርታ፣ ቤት ውስጥ ትደባደባላችሁ፣ ከዛ ደግሞ የማይገባኝን ነገር ነው የምታወሩት ራሂል ምንም ባለማወቅሽ ፈጣሪሽ ነው አመስግኝ። ያለበለዚያማ ጨርቅሽን ጥለሽ ነበር የምታብጁ። ምንድነው ማላቀው ነገር? ቆይ አልገባኝም። ህይወት፣ አፍሽን ዝጊ፣ አለበለዚያ አገልሻለሁ። ይች ባል ሀገር እንዴት አባቷ ብትንቀኝ ነው እንደዚህ ለማድረግ ያስበችው? አክስቴ፣ በቃ ተረጋጊ። ቆይ ትምጣ ብቻ ዋጋዋን ነው የምሰጣት። ቆይ ግን እኔ ያልገባኝ ነገር እናንተ እንደዚህ ያጣላችሁ ነገር ምንድን ነው? ይቺ የማትረባ ቆይ፣ ግራ ያጋባኝ ነገርማ ህይወት የምታውቀው ነገር ምንድን ነው? ምን አባቷ ታውቃለች? ብቻ ለእኔ ላለመናገር እያስቀየሽ ባልሆነ። አይደለም ባክሽ፣ እንደሱ አይደለም። ግን ህይወት ምን አባቷ ታውቃለች ብዬ ነዋ። ቅድም እኮ ላገላግላችሁ ስመጣ ያወራችሁን በደንብ ሰምቻለሁ። ወይ እኔ እንጃ፣ እኔ ምንም የማውቀው ነገር የለም። ራሄል፣ እርግጠኛ ነሽ? አዎ እርግጠኛ ነኝ። ደግሞ በዛ ላይ ምን ይኖራል? አላውቅም፣ ግን ቅድም ህይወት የተናገረችው ነገር ግራ ያጋባል። ምንም ግራ ያጋባም ራሂል፣ ምናልባት ታናዳ ስለሆነ ነው ነው የቀባጠረችው። ይኸውልሽ አክስቴ፣ ትላንትና እኮ አይደለም የተወለድኩት ሁሉም ነገር ይገባኛል? እንዴ ደግሞ ይሄ ምን ማለት ነው? ይኸውልሽ አክስቴ፣ ምን ለመደበቅ እየሞከርሽ እንደሆነ አላውቅም ግን ህይወት በምታውቀው ነገር እያስፈራራችሽ እንደሆነ ግልጽ ነው። መቼም ይሄ ጠፍቶሽ አይደለም አይደል? ራይል ለማንኛውም አላስጨንቅሽም። መናገር ከፈለግሽ ተናገሪ። አንዳንድ ነገሮች እንዳገዝሽ ከፈለግሽ ግን አለ። ምንም የለም። መናገር አለመናገር ያንቺ ፍላጎት ነው። ለማንኛውም እኔ አሁን የምሄድበት ቦታ ስላለይ ልሂድ። እሺ፣ ደህና ቻው። ግን አደራ መውጣቴም ደግሞ ለማንም እንዳትናገርሽ። እማዬ እንዳታውቀ። እሺ፣ አታስቢ፣ አልናገርም። አሁን እንዴት ነሽ? ውስጥሽን ሰላም አልተሰማሽ? ሰላም ተሰምቶኛል። ግን አንተ እንዴት አወክኝን? ቦታ ሲደብረኝ ሲደብረኝ ሁሌ እዚህ እመጣለሁ። እንኳን አሳየ፣ ከዚህ በኋላ ሁል ጊዜ እዚህ ጋር ነው የምመጣው። መብትሽም፣ ትችያለሽ። ሮቢ። አቤት። በጣም በጣም አመሰግናለሁ። ለምን ደግሞ የምታመሰግኝ? ለሁሉም ነገር። ምን አደረኩልሽ? እንደዚህ ከፍቶኝ እዚህ ባልመጣና አንተ ባታጽናናኝ ኑሮ አልረጋጋም ነበር። ቆይ ግን እንደዛ ሲያስለቅስሽ የነበረውን ጉዳይ ማወቅ እችላለሁ? የቱን ነግሬ የቱን ልታወው? እንዴት ሁሉም ነገር ነው አዶቢ ሁሉም። ለምሳሌ እስኪ አንድ፣ ከእናቴ ጋር ተለያይተን ኖረን አናውቅም። በጣም ግድ ሆኖብኝ ነው ትቻት የመጣሁት። ለምን እኔ ወደ አዲስ አበባ መምጣት ነበረብኝ። ቆይ ታዲያ እዚህ ሰው ቤት ከምትገቢ ዘመድ ወይ የምታውቂው ሰው አልነበረ አሁንም እኮ እኔ እነ ራሂል ቤት ሰራተኛ አይደለሁም ማለት የአጎቴ ቤት ነው እና ታዲያ ማን ነው ሰላም እንዴት ነሽ አዲሱ የቤት ተከራይ ነኝ ሮቤል እባላለሁ አቶ ታደለ የሉም እንዴ እሷ ህይወት ትባላለች የቤት ሰራተኛችን ናት ህይወት በቃ አንቺ ወደ ውስጥ ግቢ ያው ራሂልን ታውቃት አይደል ትንሽ ቀደም ቀደም ስለምትል ነው ጥሩ ነው ሮቢ ወደ ቤት መመለስ አለብን። እንችላለን፣ ተነሽ። እሺ ሮቢ። አቤት። እጅን ማንም ሰው እንደዚህ ይዞኝ አያውቅም። አልገባኝም። ለመጀመሪያ ጊዜ ነው እንደዚህ አይነት ስሜት ሲሰማኝ። ምናምን ችግር አለ? ሁሌም እንይዝሻለሁ። እርግጠኛ ነኝ በሚገባ እኔ እንዴት ዋልሽ የት ሆነ ነው አልገባኝ ቢሮ ነኝ በዚህ ሰዓት የት ሆናለሁ ዛሬ መስሪያ ቤት ዝግ ነው ብዬ ነው ቢሆንም እኔ ገብቼ እየሰራው ነው አዎ ወንድሜ አሁኑኑ በአስቸኳይ እንድትመጣ እፈልጋለሁ ምን ነው ፈለግሽኝ እንዴ አንድ መፍታት ያለብን ችግር አለ ማርትዬ በጣም እያስጨነቅሽኝ ነው ዛሬ ከህይወት ጋር ተጣላ? እንዴት ማለት ይኸውልህ ታዴ ህይወት በንዴት ከራይል ፊት የማይሆን ነገር ቀባጥራለች ምን አዎ አሁኑ ናና የሆነ ነገር ማድረግ አለብን እሽሽ መጣሁ እዛው ጠብቅኝሽ እሺ ወንድሜ በቃ ፍጠን። አጅሪት። አቤት። ራሂል፣ አልገባኝም፣ የት ሄዳችሁ ነው? የትም። አንቺ ወዴት ሄድሽ? ህይወት፣ ደና ነሽ? አዎ፣ ደና ነኝ። ምን ነው፣ ለምን ጠየቅሽ? አይ፣ ምንም፣ እንዲሁ ነው። ቤት ከተፈጠረው ድብድብ በኋላ፣ ምን እንድልሽ ነው የፈለግሽው? ይህ ምን ድብድብ ነው? አልዘማ አልነገርሽም? እንደ ህይወት ምኑ ህይወትና ማርታ በጠዋቱ ተደባድበው፣ እሷን አረጋግቻት ህይወትን ልፈልጋት ስልክ ሆነው የተገናኘነው። ድብድብ ማለት ያን ያክል የሚካበድ ነገር አይደለም። ተይ እንጂ እንደዛ ልጅቷን አበሻቅትሻ ስጨርሽ ነው የሚካበር ነገር አይደለም የምትይው? እኔ ማንንም አልተናገርኩም፣ እራሴ ነው የተከላከልኩት። ለማንኛውም የተፈጠረውን ነገር አባዬ ሲመጣ ታስረጃለሽ። በሉ እኔ የሚሄድበት ቦታ አለኝ። ደህና ወይ። አንተ እንደምታስብ አይደለም ነገሩ። እኔ ምንም ባስብ ለውጥ አይመጣም። ዋናው አንቺ ያመንሽበትን ነገር ማድረግሽ ነው። ስራ የለችም። በዚህ ሰዓት ያው ወደ ቤት እየገባው ነው ማለት። ስራ የለም፣ ዛሬ ስራ ዝግ ነው። ፀጉር ቤት ቆይቼ ወደ ቤት እየተመለስኩ ነው። እረ እንዴት ደስ ይላል! እንደውም ጥሩ አጋጣሚ ነው። ብቻችንነን ወተን፣ ለምን አንድ ሁለት ብለን ዘና ብለን አንመጣ? ይሻላል ብለሽ ነው? አዋ፣ ና አንቺ ምን ባሽ እያደረግሽ ነው? ምን አደረኩ? ጭራሽ አንቺ ሆንሽ ተቆጮ። ወዴት ወዴት? አቤት እሱን ደግሞ እንደው ምን አድርግ ነው የምትዩ? ታላቅሽ ይሄኛ ጠበቃ ምንድነው? በእናትሽ ምን ለማለት ምን ስታደርጉ ነበር? አንቺ ቤት አልነበርሽ? እና ደግሞ የት ቆይተሽ ነው? ምን ስታደርጉ ነው የቆያችሁት? አንተማ አገኘው ብለህ አንዴ ልብህን አድርገሃል። አንቺኛው አመልሽልኝ እንጂ ምን ማለት ነው? ምን አድርጋለሁ? አልገባኝም። ይሄ እኮ በጣም ግልጽ ነገር ነው። ህይወት፣ አሁን ወደ ውስጥ ግቢ። የቀረውን እነ ታደለ ሲመጡ እናወራለን። አንተ ተዋወቅን ይመስል ነግቢ፣ ግቢ! እንዴ አንቺ ምን አይነት የተረገምሽ ልጅ ነሽ? ማን እንደሆነ ሻላቅ ሰው መስደብ ግን አሁን እንደሆነ ታጅ የምን ስድብ ደግሞ? አንተ ማን ሆነህ ነው ስለ ኖሩ የምታወራው? ትሰማለህ፣ ብልግናህ እንደመደበቅ መጋጋጥ አይጠበቅም። እንዲህ ምን ለማድረግ እየሞከርክ ነው? ምን አደረግኩ? ትሰማለህ፣ ልቀ ያቀኛለ ብዬሽ ነው የምጮኸው። ከዚህ በኋላ እንደዚህ አይነት ነገር ብትናገር ምላስሽን ቆርጬ በእጅ እሰጥሻለሁ። እያስፈራራኸኝ ነው? እየነገርኩሽ ነው አይደል። ሴት ናት ምንም አታደርግም ብለህ ከሆነ ተሳስተሃል። እንደሱ ማድረግ አልጀመርኩም። ማድረግ ስጀምር እነግርሻለሁ። እሺ። አሁን ግን እያስጠነቀኩሽ ነው። እሺ። በጣም ጥሩ።